ጤና ይስጥልኝ። በድጋሚ እንደምን አመሻችሁ። ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 እንደቀጠለ ዋና ዋና ጉዳዮች ያስታወቃችሁ፣ ኢትዮጵያ ዘላቂ ሰላምና ብሔራዊ መግባባት ለማረጋገጥ የጋራ ትርክት የመገንባት ጥረቷ ማጠናከር እንዳለባት ተገለጸ። በፍኖተ ሰላም ጠቅላላ ሆስፒታል ሕክምና ቁሳቁስ ግብአትና በባለሙያ በመሟላቱ ጥሩ የሕክምና አገልግሎት እያገኙ መሆናቸውን የአካባቢ ነዋሪዎች ገለጹ። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለሴንኪ የትራምፕ ፑቲን ስብሰባ ለመታደም ዝግጁ መሆናቸውን አስታወቁ። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነ ደግፌ ነኝ፣ አብራችሁን ቆዩ። ያሉንን የተፈጥሮ ጸጋዎች ለማውጣትና በሚገባ ለማልማት ህሳቢያችን ማስተካከል እንደሚገባ ጠቅላይ ሚኒስትር አብይ አህመድ ገለጹ። በተለይም እንደ ሀገር ከኋላ ታሪክ ጋር ጸም መቅጠም ዛሬ እንዳንሰራና ነገ እንዳናይ ያደርገናል ብለዋል። ጠቅላይ ሚኒስትሩ ያሉት ከቀድሞና አሁን በስራ ላይ ካሉ አመራሮች ጋር ባደረጉት የሶፉ መርዋሻ ወግ ላይ ነው። መቅደላዊት ደረጃ የተጨማሪ አላት ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ስናሽ ታያቸው ከቀድሞና አሁን በስራ ላይ ካሉ አመራሮች ጋር በመሆን በባሌና አካባቢው የቁጭት ይሄ ሁሉ ሀብት እያለን በለምን አላደግንም ጥያቄ በመብሰልሰል ውስጥ ሆነው ጉብኝት አድርገዋል። ማሳረጊያውንም በሶፍ ዑመር ዋሻ ውስጥ ስለ ሀገር በመምከር ሀሳቦችን ተለዋውጠዋል።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 ይፈጥራል በሚል እምነት ነው። እንደ ሀገር የኋላ ታሪክን ማየት ያለብን ለመማር ሆኖ ሳለ ከኋላ ጋር ጸብ እየገጠምን ዛሬን እንዳንሰራ ነገን አርቀን እንዳንመለከት እያደረገን ይገኛል ብለዋል ጠቅላይ ሚኒስትር አብይ አህመድ። ስለዚህም ያሉንን የተፈጥሮ ጸጋዎች በሚገባ ለማውጣትና ለማልማት እሳቢያችንን ማስተካከል ይገባናል ብለዋል። ሶፍመር ኬቭ ውስጥ ያገነው ነገር በሆነ ዘመን የኢትዮጵያውያን ስልጣኔ ይመስለኛል ለዚህ መነሻዬ አንደኛ ላሊበላ በሄድኩበት ወቅት የነገሩኝ ከላሊበላ እስከ አክሱም ውስጥ ለውስጥ የሚያስኬድ ኬቭ አለ ይላሉ። የተወሰነ ሞክረው ጨለማ ስለሆነ የአየር ችግር ስላለ ፈርተው ተዉ እንጂ የሞከሩ ሰዎች አሉ። ጻድቃን ደግሞ እንደነገረኝ ፋጺ አካባቢ ዋሻ አለ። እነሱም ትንሽ ሞክረው ትተውታል። ግን በጣም ርቀት ወዳለው ቦታ እንደሚወጣ እንደሚያገናኝ ሪፖርት ሰምተዋል። በሆነ ዘመን የኢትዮጵያውያን ዜጎች በየቦታው ዋሻ ፈልፍለው አንድን ጫፍ ከሌላ ማገናኘት ልምምድ የነበራቸው ይመስለኛል። የበለጠውን ተመራማሪዎች፣ ሳይንቲስቶች መፈተሽ ቢኖርባቸውም አሁንም ያልደረስንባቸው በጣም በርካታ ቦታዎች አሉ። የሚገርማችሁ አንድርግራውንድ አለ እዚህ ውስጥ ያልገባንበት ዘሴም ዋሻ አንድርግራውንድ አለ። ብዙ የማናቃቸው ጉዳዮች አሉ። ከታሪክ ጋር ጸብ አይኑረን የሚለው እሳቤ ሶፍመር ላይ ጀመርነው አደለም። አንድ ሰው ኋላውን ማየት ያለበት ለትምህርት ብቻ ነው። ከዚህ ያለፈው ንትርክና ትናንትና ውስጥ መኖር ዛሬን እንዳንሰራ ነገን አርቀን እንዳንመለከት ይጋርዳል። በኢትዮጵያ ታሪክ መለስ ብለን ስንመለከት መንግስታት ወንበራቸውን ለማጽናትና ሽፍታን ለማጽናት ሊሰሩ የሚገባቸውን ስራዎች ዘንግተውታል ያሉት ጠቅላይ ሚኒስትሩ እኛ ግን ሰላምን ለማምጣትም የልማት ስራችንን እንቀጥላለን ብለዋል። ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም፣ እናለማለን። ምርጫችን እንደሱ ነው። ብዙዎች ሰላም እያሉ ኢትዮጵያ ውስጥ ባለፉት መቶ ዓመታት ሰላም አልነበረም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 ሽፍታ ባህል ስለሆነ እያጠፋ ነው። በአንድ እጃችን እናለማለን ካላልን በቀር ራሱም እንመኘውን ሰላም አናመጣም፣ አናጸናም። ሰላም ከልማት ውጭ አይጸናም። የባሌ ወጣት አሁን የጀመርነውን ስራ ካየ አይዋጋም። ያጓጓል ልማቱ። እኔ እንደማምነው እናንተም እንዳላችሁት የኢትዮጵያ ልማት ከጫፍ ጫፍ መሄድ አለበት። ሀገር በአንድ ትውልድ አይሰራም። አንድ ትውልድ ጀምሮ የሚጨርሰው ጉዳይ እንዳልሆነ ታሪክ ምስክር ነው። በዚህ የትውልድ ቅብብሎች ታዲያ ሁሉም በሚኖርበት ዘመን ለሀገሩ መልካም ከመመኘት ባለፈ መልፋት መድከምና መስራት አለበት ሲሉም ጠቅላይ ሚኒስትር አብይ አህመድ አጽንኦት ሰጥተዋል። ኢትዮጵያ ዘላቂ ሰላምና ብሔራዊ መግባባትን ለማረጋገጥ የጋራ ትርክት የመገንባት ጥረቷን ማጠናከር እንዳለባት ተገለጸ። የጋራ ግቦችን ለመለየት የሚያስችል ሀገራዊ ምክክር፣ ያለፉ በደሎችን የሚመረምር የሽግግር ፍትህ መጀመርና የጀግነት ታሪኮችን በብሔራዊ ደረጃ ማጎልበት ለዚህ መሰረተ ድንጋዮች ተደርገዋል። ኢትዮጵያ የሚያለያዩትን ትርክቶች ወደ ጎን በመተው የሚያስተሳስሩትን የጋራ እውነቶች በአደባባይ በማንጸባረቅ የመጪውን ዘመን ሰላሟና ጽናቷን ማረጋገጥ እንደሚቻል ታምኖበታል። መሐመድ አልቃድር ተጨማሪ ያለው ነው። ጥንታዊ ስነ ተረቶችን የመረመሩ ስነመለኮትንም የበረበሩ ጥንታዊያን ኢትዮጵያን የአፋቸው ማሟሻ የብዕራቸው ማሰሻ አድርገዋታል። ታላላቆች የዓለምን ታሪክ ሲከትቡም ኢትዮጵያን ጌጣቸው አድርገዋታል። ነብዩ መሐመድ ለመጠለያነት የመረጧት ሂዶ ወደ ሀበሻ ምድር ፍትሕ አዋቂዎች መልካሞች ናቸው ሲሉ የመሰከሩላት ሀገር ኢትዮጵያ። የኢትዮጵያ ታሪክ መዝግቦ የከተበው ሀቅ የኢትዮጵያዊነት ትልቅ ሚስጥር መሆኑን ነው። ታዲያ ዓለም ኢትዮጵያውያንን የሚያቀራርቡ ሴቶች አሉ እያለ ሲመሰክር፣ ኢትዮጵያውያን ለምን በጋራ መቆም ያቃተን የብዙዎች ጥያቄ ነው። ኢትዮጵያውያንን ለዘመናት ያቆዩ የጋራ ድሎችን ስናነሳ፣ ለሉዓላዊነት የተደረጉ ትግሎችንም ስናነሳ፣ ሁሉም ብሔሮች፣ ብሔረሰቦች በጋራ መስዋዕትነት ውጤት ያመጡበትን አድዋ ማንሳት ግድ ይለናል። በአገራችን ውስጥ በርካታ የታሪክ ክስተቶች አሉ። ትልቅ የታሪክ አንድ ቤንች ማርክ ወይም አንድ የታሪክ ማዕዘን ወይም አምድ ሆኖ ሊጠቀስ የሚችለው አድዋ ነው። አድዋ ከኢትዮጵያም ድንበር አልፎ አፍሪካውያንን፣ አፍሪካ አሜሪካውያንን ከፍ ስናደርገውም ጠቅላላ የሰው ልጆችን በሰው ልጆች ነፃነት፣ በሰው ልጆች ክብር የሚያምን ማንኛውም የሰው ፍጥረት ሁሉ አንድ የሚያደርግ አንድ የታሪክ ገድል ነው። በአጠቃላይ በዓለም ደረጃ ትልቅ ከፍ ልናደርገው የምንችለው ዩኒፋይድ ፋክተር ነው። አንድ ሊያደርገን የሚችል አንድ የታሪክ ሀብት ውርስና ቅርሳችን አድዋ እንደ ሁለተኛው ዓለም ጦርነትና እንደ አንደኛው ዓለም ጦርነት የሞተ ኩነት አይደለም፤ ህያው ኩነት ነው። ፕራይም ሚኒስተር ሚያ አሞር ሞትሊ፣ የባርቤዶስ ጠቅላይ ሚኒስትር በስፒሪት ኦፍ አድዋ ተመልቼ ነው እዚህ ቆሜ የማናገራችሁ ሲሉ አድዋ የትላንት እንዳልሆነ መጪ ህያውነት ያለው ታሪክ እንደሆነ አይደለም። እንደነገሩ ታዲያ እንዴት የጋራ እውነቶቻችንን መልሰን መገንባት እንችላለን ለሚለው መልስ ይሆን ዘንድ ባለፉት ጥቂት ዓመታት የተጀመሩ ስራዎች መልሱ ነው ይገኛሉ። ኢትዮጵያውያን ያለፉ ስህተቶችን ለመቀበልና የጋራ ግቦችንም ለመለየት በጠረጴዛ ዙሪያ በሀገራዊ ምክክር መሰባሰባቸው ያለፉ በደሎችን በግልጽ በሆነ መንገድ በመመርመር ለተበዳዮች እውቅና ለመስጠት የሽግግር ፍትሕ መጀመሩ እንዲሁም የጀግንነት ታሪኮች የሀገር ግንባታ አካል መሆናቸው ታምነው የትምህርት ስርዓቱ አካል መሆናቸውና ሙዚየሞ መገንባታቸው ተጨማሪ መልሶች ይሆናሉ አሰባሳቢ ትርክቶች የሚፈጠሩት ወደኋላ መለስ ብለን ተደጋግፈን ያለፍንባቸው ሞመንቶች ወይም አጋጣሚዎች ምን ያህል ሀገራችንን ከፍ እንዳደረጉ የሙስሊም ክርስቲያን መቀበል ሀገራችን አይሁድን መቀበል ይሄ አንዱ እምንኮራበት እኮ ነው አይደለም ወደ ሆነው እውነት ሀገራችን ወደ ሰጠችን እውነታ እንመለስ ኢትዮጵያ የሰጠችን እንከንም ሰጥታናለች ብርታትም ሰጥታናለች። ሕያው የሆነ ታሪክም ሰጥታናለች። እንውሰድ፣ እሱ የኛ ታሪክ ነው ብለን እንውሰድ። ወስደን ስህተቱን እያረመን እንሄድ፣ ቁጭ ብለን እንነጋገር። ታሪካችን ያስታቀፈንን የተሳሳቱ አካሄዶች እናረም። የሀገሪቱን ፈተና የሚያበዙት የፖለቲካ ሊሂቃንና የፖለቲካ መሪዎችም ጎጠኛ ፍላጎታቸውን ከሀገር ጥቅም በታች ቀብረው ሕገ መንግስታዊ እሴቶችን የሚያጎሉ ስራዎች ላይ ማዘውተር የተገባ ይሆናል። ማንም ኢትዮጵያዊ የጋራ የሆነ አሰባሳቢ አጀንዳ ቢፈጥርና በዚያ ልክ ቢመላለስ የሚጠቀመው ራሱና ልጆቹ ናቸው እና ግራንድ ናሬሽን ለፖለቲካ ፍጆታ ሳይሆን ሰብሰብ ብለን እንደ ሀገር ለመቆም ለመጽናት፣ ለመሻገር፣ ለመበልጸግ የሚያግዘን ነገር ስለሆነ ሐሳቡን ስታሰላስሉ በውድድር በፉክክር መንፈስ ሳይሆን ሁሉ ተረክ፣ ሁሉ ታሪክ፣ ሁሉ ነገር ተነድቶ አንድ ጠንካራ የበለጸገች ሀገር፣ ሰላማዊት ሀገር፣ ወንድማማች በጋራ የሚኖሩባት ሀገር ለመፍጠር የሚያስችል መሆን አለበት የሚለውን የቅድሚያ ቅድሚያ ክራይቴሪያ ማድረግ እንድንችል ነው። ኢትዮጵያ የጋራ መግባባትና ጽኑ ሰላምን ለማረጋገጥ የሚቻላት የሚለያዩትን ትርክቶች ከማስተናገድ ይልቅ የሚያስተሳስሩትን የጋራ እውነቶች በአደባባይ በማንጸባረቅ ነው። በአፍሪካ ዘላቂ የምግብ ስርዓትን ለመዘርጋት ሀገራትና ተቋማት በቅንጅት ሊሰሩ ይገባል ተባለም። በአፍሪካ ህብረት የገጠር ግብርና ልማት ውሃና አካባቢ ስፔሻላይዝድ ቴክኒካል ኮሚቴ ስድስተኛ መደበኛ ስብሰባ በአዲስ አበባ እያካሄደ ነው። በባለሙያዎችና ከፍተኛ አመራሮች የተጀመረው ስብሰባ በቀጣይ ቀናት በሚኒስትሮች ደረጃ ይካሄዳልም ተብሏል። በአፍሪካ ጠንካራ ዘላቂ ምግብ ስርዓት ለመፍጠር በርካታ ተግባራት እየተከናወኑ እንደሚገኙ የተጠቀሰ ሲሆን የውሃ ሀብት በሚገባ መጠቀምና የአየር ንብረት ለውጥ ተጽዕኖ መከላከል የሚሰሩ ስራዎች ሊጠናከሩ ይገባል ተብሏል። በአፍሪካ ህብረት የግብርና ገጠር ልማት ብሉ ኢኮኖሚና ዘላቂ አካባቢ ኮሚሽነር ሞሲስ ቪላክቲ አፍሪካ የምግብ ዋስትና ለማረጋገጥ የምሰራውን ስራ ማጠናከር አለባት ብለዋል። አፍሪካ ምግብን ከውጭ ለማስመጣት እስከ 100 ቢሊዮን ዶላር ታወጣለች። ይህ ዘላቂ መፍትሄ አይደለም። ይህንን መቀየር አለብን። በማዳበሪያ አቅርቦት፣ በብሉ ኢኮኖሚ ላይ ትኩረት ማድረግ ይኖርብናል። ይህንን ተግባራዊ ማድረግ ከተቻለ እየታዩ ያሉ ለውጦች ቀጣይነት ይኖራቸዋል። አሁን በአፍሪካ የማዳበሪያ አቅርቦት ከፍተኛ እድገት እያሳየ ነው። ይህንን ቀጣይነት ባለው መልኩ ማስቀጠል ይገባል። እንደ ባልደረባችን አባዶ ናይ ዘገባ በአፈር ምርምር ላይ ትኩረት በማድረግም ከውጭ የሚገቡ ምርቶችን በራሱ ማምረት እንደሚያስፈልግ ሞስስ ቪላክቲ ተናግረዋል። በአፈር ላይ የሚደረጉ ምርምሮችና ስራዎች ሊታወቁ ይገባል። የሩዝ ስንዴ፣ በቆሎና የምግብ ዘይት ናቸው በብዛት ወደ አፍሪካ የሚገቡት። እነዚህን በአፍሪካ በማምረት የምግብ ሉዓላዊነትና ዘላቂ የሆነ የምግብ ስርዓት መፍጠር ያስፈልጋል። ለዚህም ሀገራትና ተቋማት በትብብርና በቅንጅት ሊሰሩ ይገባል። በፍኖተ ሰላም ጠቅላላ ሆስፒታል የህክምና ቁሳቁስ ግብዓትና በባለሙያ መሟላቱ ጥሩ የህክምና አገልግሎት እያገኙ መሆናቸውን አካባቢ ነዋሪዎች ገለጹ። ሆስፒታሉ በክልሉ ከሚገኙ ምርጥ አስር ሆስፒታሎች አንዱ በመሆኑ ከ280 ሚሊየን ብር በላይ የሚያወጡ የሕክምና ቁሳቁሶች ተሸላሚ ሆኗል። ራይል ፍሬው ተጨማሪ አላት። እድሜ ጠገብ ከሆኑ በክልሉ ከሚገኙ ሆስፒታሎች አንዱ የሆነው የፍኖት ሰላም ጠቅላላ ሆስፒታል በርካታ የአገልግሎት አሰጣጥና የዘመናዊ ሕክምና መስጫ መሳሪያዎች ችግሮች ነበሩበት። ታዲያ ሆስፒታሉ እነዚህን ችግሮች ለመቅረፍ ከማህበረሰቡ ጋር ሆኖ ባከናወናቸው የለውጥ ተግባራት አርኪ የሕክምና አገልግሎት እያገኙ መሆኑን ተጠቃሚዎች ይገልጻሉ። አሁን ግን እንደው ለውጡንም በማየት እያንዳንዱ ክፍል ምን እንደሚመስል እኔም የምጠቀምበት በተገቢ መልኩ የሚያስፈልገው መሳሪያ ተሟልቶ የምርመራ መሳሪያዎች በተገቢ መልኩ ኖረው በሽተኛውን አክሞ ለማዳን በሽታውን ለይቶ ተገቢ መድኃኒት እንዲያገኝ ለማድረግ የሚያስችል ደረጃ ላይ ነው ያለው። እኔ በጣም የሚያስደስቱኝ በየ ወላድ ክፍል የሚሄድ ሜዲካል የሚሄድ ሁኝ ድንገተኛም ክፍል ስሄድ በፖዘቲቭ ነው የሚቀበሉ በጥሩ መልክ ነው የሚቀበሉ። ምንም ወደ ኋላ ወደሚሉት ነገር የለም። በሆስፒታሉ ከውጭ የሚታዘዙ የሕክምና አገልግሎቶች በውስጥ አቅም እንዲሰጡ አሁንም ተጨማሪ ተግባራት እንደሚቀሩ ተገልጋዮች አንስተዋል። ውስጥ ላይ ታካሚ መጦ መድኃኒት አጣው ከሚል ያንን ደግሞ በበጀት ተደግፈው እርዳታ የሚሰጡ አካላት ተገኝተው ለሁሉም ሰው አገልግሎት የሚያገኝበት መንገድ ቢመቻች የተሻለ ነው ምለው የፍኖት ሰላም ጠቅላላ ሆስፒታል ስራ አስኪያጅ አቶ ደጀኑ በላይ ሆስፒታሉ ከተቋቋመ ረጅም ዓመታትን ያስቆጠረ ቢሆንም በእድሜው ልክ የውስጥ ችግሮችን ተቀርፈው ለህብረተሰቡ የተሟላ አገልግሎት ሳይሰጥ መቆየቱን ያነሳሉ። እነዚህን ችግሮች ለመቅረፍ በተሰሩ የለውጥ ስራዎች የሕክምና አገልግሎቱን ምቹና በዘመናዊ መሳሪያ የታገዘ ለማድረግ መቻሉን ይገልጻሉ። አስፈላጊ የሚባሉ በደረጃው የሚጠበቅብን የባለሙያ ስብጥር በጣም በርካታ ሐኪሞች ተመድበው ስራው ላይ ህብረተሰባችን ማግኘት የሚገባውን የሕክምና አገልግሎት እንዲያገኝ የማስቻል ስራዎች ተሰርተዋል። ሌላኛው የድራግ ሳፕላይ እንግዲህ በበጀት ዓመቱ ስንጀምር ኦልሞስት የድራግ ቬሌልቲ የሚባለው ወይም የመድኃኒት አቅርቦት ምጥነቱ ወደ 35% አካባቢ ኦልሞስት ነን የሚባል ደረጃ ላይ የነበረበት ነው የነበረው። አሁን ባለው ተጨባጭ ሁኔታ ኦልሞስት ወደ 92% የሚታዘዙ መድኃኒቶች በ2% የመገኘት ምጥነት 78% ነው። ይሄ በጣም በጣም ትልቅ የሚባል ፐርፎርማንስ ነው። ሆስፒታሉ ከዚህ በላይ የተሻለ አገልግሎት እንዲሰጥና በኅብረተሰቡ የሚነሱ ቀሪ ችግሮች እንዲቀረፉ በትኩረት እንደሚሰራም ነው ኃላፊው የሚገልጹ ከዚህ በበለጠ ኮምፕረንሲቭ ሆኖ ሆስፒታሉ የተሻለ ሰርቪስ እንዲሰጥ ለማስቻል ሰፊ ስራ እየሰራ ነው የምንገኘው። ይሄን ኢኒሽቲቭ ይዘው ደግሞ የክልል ጤና ቢሮ በአሁኑ ሰዓት የሲቲስካን ግዢ ፈጽሞ ሊሰጠን ቃል ተገብቶልናል። እንደ ምዕራብ ጎጃም ዞን የመንግስት ኮሚኒኬሽን ዘገባ ሆስፒታሉ በክልሉ ከሚገኙ 18 አቻ ሆስፒታሎች ጋር ተወዳድሮ በክልልና በፌዴራል ደረጃ እውቅና ማግኘቱ ተመላክቷል። በኢትዮጵያ የውሃ ሀብት አስተዳደር ለማሻሻል ዲጂታል ቴክኖሎጂ ልማት ላይ እየተሰራ መሆኑን የውሃና ኤነርጂ ሚኒስቴር ገለጸ። በአፍሪካዊ አስተዳደር የዲጂታል ቴክኖሎጂ መፍትሄዎች በሚል የሶስት ቀናት አውደ ጥናት በአዲስ አበባ መካሄድ ጀምረዋል። ዓለም አቀፍ የው አስተዳደር ተቋምና ዲጂታል አፍሪካ በጋራ ያዘጋጁት ያለው ጥናት በአፍሪካ የውሃ ሀብት ውጤታማና ፍትሃዊ በሆነ መንገድ ለማስተዳደር የሚያግዝ መረጃ ለማመንጨት አዳዲስ አማራጮች እንደሚቀርቡበትም ተገልጿል። በአውደ ጥናቱ መክፈቻ ላይ የተገኙት በውሃና ኤነርጂ ሚኒስቴር የሚኒስትሩ ከፍተኛ አማካሪ ዶክተር ሚካኤል መሀሪ የዲጂታል ቴክኖሎጂ የውሃ ልማትን በተቻለ ለማስተዳደር ወሳኝ ነው ብለዋል። የኢትዮጵያ መንግስትም ያሉ የውሃ ሀብቶችን አልምቶ ለመጠቀም የቴክኖሎጂ ልማት ላይ እየሰራ መሆኑን ገልጸዋል። ኢትዮጵያ ያላትን የከርሰ ምድርና የገጸ ምድር ሀብቶች በሳተላይትም የታገዘ መረጃ በማደራጀት ለሚመለከታቸው ተቋማት እያቀረበ መሆን ደግሞ የኢትዮጵያ ስፔስ ሳይንስና ጂኦ ስፓሻል ተቋም ዋና ዳይሬክተር አብዲሳ ይልማ ገልጸዋል። ዘገባው የባልደረባችን ሞላ ለማየሁ ነው። የኢትዮጵያ ምድር ባቡር ኮርፖሬሽን ከትራንስፖርት አገልግሎት በተጨማሪ ሌሎች ስራዎች ላይ ለመሰማራት እንቅስቃሴ መጀመሩን አስታወቀም። ኮርፖሬሽኑ የተለያዩ ድንበር ዘለል የቢዝነስና ና ኢንቨስትመንት ስራዎች እቅዶችን ይፋ አድርጓል። የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ህሊና በላቸው እንደገለጹት ድርጅቱ በባሌ ሶፍ ሁመር አካባቢ የቱሪዝም ባቡር ገንብቷል። ሌሎች የተጀመሩ የባቡር መስመር ግንባታ ፕሮጀክቶች መኖራቸውን የጠቀሙት ዋና ስራ አስፈጻሚዋ በቀጣይም በሆቴል በደረቅ ወደቦች ልማት በከባድ መኪና ማቆሚያ ግንባታና በሌሎች የንግድ ስራዎች ለመሰማራት ታስቧል ብለዋል። ይህን አስመልክቶ ከተለያዩ ባለድርሻ አካላት ጋር ውይይት የተካሄደ ሲሆን ወደ ድርጅቱ ኢንቨስትመንት ስራ የሚሰማራው በግልና በመንግስት አጋርነት ወይም በጋራ ሽርክና መንገዶች እንደሚሆንም ተጠቁሟል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ደንጌ ቦሩ የባቡር ትራንስፖርት ቀጠናውን በሎጂስቲክስ ለማስተሳሰርም አጋዥ መሆኑን ገልጿል። የአፍሪካ ህብረት የመሰረተ ልማትና ኤነርጂ ኮሚሽነር በአቶ ማታቦጃ በኩላቸውም ኢትዮጵያ አህጉሩን ለማስተሳሰር እየሰራች መሆኑን ገልጸዋል። ኢትዮጵያ የምግብ ዋስትናን ለማረጋገጥ በግብርና ዘርፍ እየሰራች ያለው ስራ የሚደነቅ ነው ሲሉ የዓለም ምግብና እርሻ ድርጅት ፋኦ ኢትዮጵያ ተወካይ ፋራይ ዚምዳዝ ተናገሩ። ተወካዩ ይህን ያሉት በዛሬው እለት የዓለም ምግብ ቀን በአዲስ አበባ በተከበረበት ወቅት ነው። ኢትዮጵያ ዜጎቿ ከድህነት እንዲላቀቁ ብሎም በምግብ ራሳቸው በመቻል የምግብ ዋስናቸው እንዲረጋገጥ የአገሪቱ መንግስት የተለያዩ ኢኒሽቲቮችን በመቅረጽ እየሰራ ለሚገኘው ስራ ድርጅቱ ለመደገፍ ቁርጠኛ መሆኑን ገልጿል። በኢትዮጵያ የአየር ንብረት ለውጥ ተጽዕኖን ለመከላከል የአረንጓዴ አሻራ መርሃ ግብር ትግበራ የምግብ ዋስናን ለማረጋገጥ ወሳኝ ነው ብለዋል። በዚህ ባለፈ በአገሪቱ እየተተገበረ የሚገኘው የልማት ትሩፋት ተግባር የምግብ ዋስናን ለማረጋገጥና በምግብ ራስን ለመቻልም የሚደረገው ስራ ቁልፍ ጉዳይ ስለመሆኑም አብራርተዋል። እለቱ በግብርና ሚኒስቴር፣ በተባበሩት መንግስታት የምግብና እርሻ ድርጅት ፋኦ፣ የአለም ምግብ ፕሮግራም ኤፍፒ እና ከተለያዩ አጋር አካላት በመቀናጀት የተከበረ ሲሆን ዋና ዓላማው አለም በምግብ እጥረትና በተመጣጠነ ምግብ ስርዓት እንዳትጋለጥ መስራት ላይ ትኩረቱን ያደረገ ነው። ዘገባው የሪፖርተራችን ማሪያ ለሙ ነው። የዩክሬን ፕሬዚዳንት ቮሎድሚር ዘለንስኪ ትራምፕ፣ ፑቲን ስብሰባ ላይ ለመታደም ዝግጁ መሆናቸውን አስታወቁ። በቀጣይ ሁለት ዓመታት በመሪዎች መካከል በሚደረገው ውይይት ጊዜያዊ ሳይሆን ዘላቂ መፍትሄ ላይ መድረስ ያስፈልጋል ብለዋል። ወንድማገኝ ኃይሉ ጭምር ያለው ለሶስት ዓመታት የዘለቀውና በዓለም አቀፉ የፖለቲካና ምጣኔ ሀብታዊ እንቅስቃሴ ላይ ከፍተኛ ተጽዕኖ ያደረሰው የሩሲያ ዩክሬን ጦርነት ለበርካታ ዜጎች ህይወት መጥፋትና ከፍተኛ ጉዳት መድረስ ምክንያት ሆኗል። ይህን ጦርነት ለማስቆምም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር ከዚህ ቀደም ውይይት ማድረጋቸው ይታወሳል። ከዚህ ቀደም በነበራቸው የሁለቱ ሀገራት ውይይትም በቀጣይ በሚካሄደው ስብሰባ የዩክሬኑን ፕሬዚዳንት ቮሎዲሚር ዘለንስኪን ሊያካትት እንደሚችል መገለጹን ዘገባው አስታውሷል። ከሰሞኑ በወጣው መረጃ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሩሲያቻቸው ቭላዲሚር ፑቲን ከአላስካው የሰላም ውይይት በኋላ በአንጋሪ ቡዳፔስት በድጋሚ ሊገናኙ መሆኑ ተሰምቷል። ፕሬዚዳንት ዶናልድ ትራምፕ ከፕሬዚዳንት ቭላዲሚር ፑቲን ጋር በስልክ ፍሬያማ ውይይት ማድረጋቸውን የገለጹ ሲሆን በውይይታቸውም ሁለቱ መሪዎች በአንጋሪ ቡዳፔስት በአካል ለመገናኘት መስማማታቸው ታውቋል። በሚቀጥሉት ሁለት ሳምንታት ውስጥም በአንጋሪ ቡዳፔስት ለመገናኘት ቀጠሮ የያዙት መሪዎቹ መቋጫ ባላገኘው የሩሲያ ዩክሬን ጦርነት ዙሪያ ከስምምነት ለመድረስ ይወያያሉ ተብሎም ይጠበቃል። የዩክሬኑ ፕሬዝደንት ቮሎዶሚር ዘለንስኪ ከአሜሪካ ተጨማሪ የጦር መሳሪያ ድጋፍ ለማግኘት እና በጦርነቱ ዙሪያ ከመሪዎቹ ጋር ለመወያየት መስማማታቸውን ገልጸዋል። ዘለንስኪ በትናንትናው ዕለት ለጋዜጠኞች በሰጡት መግለጫም በሩሲያና ዩክሬን መካከል ሰፊ አለመግባባቶች እንዳሉ ጠቅሰው በቀጣይ በመሪዎቹ መካከል የሚደረገው ውይይት ጊዜያዊ ሳይሆን ዘላቂ መፍትሄና ሰላም ላይ ሊያደርሰን ይገባልም ብለዋል። ባለፉት ወራት ትራምፕ ሩሲያን በተመለከተ የሚሰጧቸው አስተያየቶች ጠንካራና ሩሲያ የተኩስ አቁም ላይ እንዲደረስ እየተባበረች አይደለም ብለው ሲወቅሱ እንደነበር ፋይናንሻል ታይምስ ባወጣው ዘገባ አስታውሷል። ይሁንና የሀንጋሪ ቡዳፔስቱ የመሪዎቹ ውይይት ግን በጎ ነገር ይዞ ሊመጣ ይችላል ተብሎም ተስፋ ተጥሎበታል። ዓለምን እያጋጠመ ላለው የምጣኔ ሀብት መንገዳገድ ዋነኛ መውጫ መንገድ የጦርነቱ መቋጨት ቢሆንም መቼና እንዴት የሚለው ግን ዛሬም መልስ ያላገኘው ጉዳይ ሆኗል። በመሆኑም ሀገራት የራሳቸውን ስልት እየቀየሱ የሚደርስባቸውን ጫና ለማቃለል ጥረት ሲያደርጉም ይስተዋላል።